በእንግሊዘኛ እንዴት ነው ኮሚኒኬት ማድረግ የምትችሉት ዳይሊ የሆኑ በየቀኑ የምንናገራቸው ትውቆች ለጀማሪዎች የሚሆኑ ጀላቸው የመጣሁት ያነበኩት በእንግሊዘኛ እና ትርጉማቸውንም በአማርኛ ነው የማሳያቸው። እንግዲህ እነዚህ እንግሊዘኛ ለመጀመር ወሳኝ ነገሮች ናቸው። እነዚህን ማወቅ ግዴታ ይላልና ሁላቸውም በእስከ እስከ መጨረሻው ድረስ ከቪዲዮ መጨረሻ መከታተል ይኖርባቸዋል። እንግዲህ አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንዲሁም ደግሞ አዳዲስ ያልሆናችሁ ላይክ እያደረጋችሁ ቪዲዮውን ለሌሎችም ሼር በማድረግ መጀመር ይኖርባችኋል። ቀጥታ ወደ ትምህርታችን እንቀጥላለን። እሺ ከዚህ ላይ የሚለው ያው የመጀመሪያው ኤ የሚባል ሰው ወይም ደግሞ በስም በሌላ አበበ ወይም ዘንበዴ። ሄሎ ሊል ይችላል፣ ወይም እናንተ ብላችሁ አስቡት። እና ሆነ ሰው ጋር ስትገናኙ ሄሎ ትላላችሁ። እንግዲህ የተለመደ ወርድ ነው፣ በአማርኛም፣ በማንኛውም ቋንቋ ሄሎ የተለመደ ነው። ወይም ደግሞ ሀይ ኤም የተለመደ ነው ማለት ነው። ሀይ ሄሎ ተመሳይ ነው፣ ሰላም እንደማለት ነው ማለት ነው። ስለዚህ እኛውን አዲስ አይደለም። ነገር ግን ከዚህኛው ጋር ስንሄድ የመጀመሪያው ምንድን ነው የሚለው ኤም እንይላል? ዋትስ ዮር ኔም ዋትስ ዮር ኔም፣ ምንድን ነው ይሄ በአማርኛ ምን ማለት ነው? ስምህ ማነው? ስምሽ ማነው? ስምህ ማነው? ስምሽ ማነው? ለሴትም ይሆናል ለወንድም ይሆናል። በአማርኛ ስንተረጉም ስምሽ እንላለን ለሴት ለወንድ ደግሞ ስምህ እንላለን። በእንግሊዘኛ ከዚህ ላይ ተመሳሳይ ነው። ዋትስ ዮር ኔም ይላል። ስለዚህ ምን እያለ ነው እየጠየቀ ነው ማለት ነው። ይሄ የሚባለው ዋትስ ዮር ኔም፣ ስምሽ ማን ነው ወይም ስምህ ማን ነው ብሎ እየጠየቀ ነው ማለት ነው። ስለዚህ እናንተ ምንዛ ብትባሉ ምን ብላችሁ እንደምትመለሱ ነው። ወይም ሰማን ሳይዝ ዋትስ ዮር ኔም፣ ዋትስ ዮር ኔም ሲል ቢ ምን ይላል? ማይ ኔም ኢዝ ሳም፣ ማይ ኔም ኢዝ ሳም። ሶ ስሜ ማን ይላል? ሳም ይላል ማለት ነው። የእናንተ ስም ማን ነው? የእናንተ ስም መናገር ይኖርባቸዋል ማለት ነው። What is your name? ካላችሁ My name is ብላችሁ የራሳችሁን ስም ታስቀምጣላችሁ ማለት ነው። My name is ሳም እሺ ከዛ What is your name? እራሱ ደግሞ መልሶ ጠየቀው ማለት ነው። ስለዚህ A ምን ይላል? I am Lila. I am Lila. A የምትባለው ወይም Lila. I am Lila. My name is ብላ መመለስ ትችላለች። አይ ም ማለትም ትችላለች። ናይስ ቱ ሚት ዩ እዚ ጋ የሚለው ምን ይለው? ናይስ ቱ ሚት ዩ ናይስ ቱ ሚት ዩ ማለት ስለተገናኘን ደስ ብሎኛል፣ ስላገኘውሽ ደስ ብሎኛል፣ ስላገኘውህ ደስ ብሎኛል ማለት ነው። ናይስ ቱ ሚት ዩ ካላችሁ የሆነ ሰው ስላገኘውሽ ደስ ብሎኛል ወይም ስላገኘውሽ ደስ ብሎኛል እያለች ነው ማለት ነው። ከዛ ከቢ ላይ ደግሞ ምን ይላል ቢ? ምን አለ ቢ? ቢ ማለት ሳም ማለት ነው። ማይ ኔም ሳም ስላለ ሳም ማለት ነው። ስለዚህ ናይስ ቱ ሚት ዩ ቱ። ናይስ ቱ ሚት ዩ ቱ፣ ይህ ምንድን ነው? እኔም ስለተገናኘን ደስ ብሎኛል ማለት ነው። ስለተገናኘን ደስ ብሎኛል ስትለው እሱ ደግሞ እኔም ስለተገናኘን ደስ ብሎኛል ማለት ነው። ስለዚህ ናይስ ቱ ሚት ዩ ቱ፣ ይችናት ልዩነቷ መጨረሻ ላያቸዋ ቱ፣ እኔም ማለት ነው። እኔም እንደ ማለት ነው። እዚህ ላይ የሚጠቀመው ናይስቱትቱናስቱሚቲዩቱ ስለዚህ በዚህ መንገድ መያዝ አለባችሁ ማለት ነው። መለማመድ አለባችሁ ሁሉንም። ከዛ ቀጠለና ኤ ምን ይላል ዌር አር ዩ ፍሮም። ዌር አር ዩ ፍሮም ሲላችሁ እዚህ ጋር የት እንዳላችሁ ነው የሚጠይቃችሁ ማለት ነው። የት ነው ያላችሁ፣ ከየት ነው ከየት ነው ማለት ነው። ስለዚህ ዌር ዩ ፍሮም ከየት ነው ያላችሁበትን አድራሻ ወይም ሀገራችሁን የምትጠቅሱበት ነው ማለት ነው። ስለዚህ ከዚህ ላይ አይአም ፍሮም ኬንያ፣ አይአም ፍሮም ኬንያ፣ እኔ ከየት ነው ያለ ከኬንያ ነው ያለሁት፣ ኬንያ ነው ያለሁት ወይም ኬንያ ነኝ ማለት ነው። ስለዚህ ከዛ ደግሞ ኤንድዩ፣ ኤንድዩ፣ ኤንድዩ? ስለዚህ ይሄኛው ምንድነው አንተስ በማለት ነው። አንተስ፣ አንተስ የት ነው ያለው ማለት ነው። መሄ ማለት ማለት ነው እንዲሁ ካለ ከዚህ ላይ አይ አም ፍሮም ኬንያ ብሎ፣ ከዚህ ላይ አይ አም ፍሮም ኬንያ ብሎ እንዲሁ ካለ እኔ ኬንያ ነኝ ያለሁትኝ አንተስ እንደማለት ነው። አንተስ የት ነው ያለኸው ማለት ነው። እዚህ ጋር ደግሞ አይ አም ፍሮም ኢትዮጵያ፣ አይ አም ፍሮም ኢትዮጵያ እኔ ደግሞ ኢትዮጵያ ነኝ ማለት ነው። ኢትዮጵያ ነኝ ማለት ነው። እዚህ ጋር እንደምታዩት ኤ ኢትዮጵያ ነኝ ወይም ማለት ይቻላል ማን ነው እዚህ ጋር እንደሚለው ሌላው እዚህ ላይ ቢ ምን ይላል ምን አለ ኦ ዳትስ ግሬት ኦ ዳትስ ግሬት ሲ በጣም ደስ ይላል በጣም ጥሩ ነው እንደማለት ነው ኦ ኦ ይሄ የደስታ ወይም የመገረም ምልክት ነው ኦ ዳትስ ግሬት በጣም ጥሩ ነው ማለት ነው ማለት ነው እዚህ ጋር ማለት ነው ዳትስ ግሬት ዳትስ ግሬት ኦኬ ከዛ የስ አለ። የስ አዎ እንደማለት ነው። የስ አሪዮ ስቱደንት አሪዮ ስቱደንት፣ ተማሪነህ ተማሪነህ እያለ ነው ነው ማለት ነው። ተማሪነህ ቢ ምን ይላል? የስ አይ አም የስ አይ አም፣ አዎ ተማሪ ነኝ ያለ ነው። ተማሪ ነኝ ምን አለ ቀጠለ፣ አይ ስተዲ እንግሊሽ አይ ስተዲ እንግሊሽ አይ ስተዲ እንግሊሽ፣ የመማረው እንግሊዘኛ ነው ማጠ ነው እንግሊዘኛ ነው ማለት ነው። ስለዚህ ከዚህ ላይ ኤ ደግሞ ኤ ደግሞ ሚቱ ሚቱ ይችኛዋ ቅድም ያሳየዋቸው ቱ ምትለዋ እኔም ማለት ናት። እኔም እያለ ነው። እኔም እንግሊዘኛ ነው ማጠ ነው እያለ ነው ማለት ነው። ከዚህ ከዚህ ላይ ያሳዋጭዋቸው ማለት ነው። ናይስ ቱ ሚት ዩቱ ከሚለው ላይ እኔም የሚለው ቱ ምትለዋ እኔም ማለት ናት ይቺ ማለት ነው። ቸስ ተጨመር። ስለዚህ ሚቱ ያለው እኔም እንግሊሽ ነው ማጠ ነው፣ እንግሊሽ ነው መማረው እያለው ነው ማለት ነው። ኦኬ ከዚህ ላይ በጣም መያዝ ያለባችሁ ነገሮች እንግዲህ ዩዝፉል ፍሬዝስ፣ የመጀመሪያው ምንድን ነው? ዋር ዮር ኔም ስትባሉ ማነው ስምህ ወይም ማነው ስምሽ። ከዛ ማይ ኔም ኢዝ ማይ ኔም ኢዝ ብላችሁ ደግሞ የእናንተን ስም ማስቀመጥ አለባችሁ። ማነው ማይ ኔም ኢዝ ማይ ኔም ኢዝ ሳራ ከሆነ ሳራ፣ ማይ ኔም ኢዝ ሳራ። ከድጃ ከሆነ ማይ ኔም ኢዝ ከድጃ ስለዚህ በዛ መንገድ ነው የምትጽፉት ማለት ነው። ማይኒሚስ ካላችሁ በኋላ የእኔ ስም ሳራ ይባላል። ማይኔሚስ ሳራ፣ የእኔ ስም ሳራ ይባላል ማለት ነው። ስለዚህ ከዚህ ላይ በኮሜንት ሴክሽን በዚህ መንገድ መጻፍ ትችላላችሁ እናንተ ዋር ዮር ኔም፣ ከዚህ ላይ የእናንተን ስም ማይኔሚስ ኔም ስ ብላችሁ ትጽፋላችሁ። ከዛ ዌር አር ዩ ፍሮ፣ ዌር አር ዩ ፍሮ፣ ኢትዮጵያ ከሆናችሁ ኢትዮጵያ፣ ሳውዲ ከሆናችሁ ሳውዲ፣ ዱባይ ከሆነ እናንተ ያላችሁበትን ማለት ነው። ኦኬ አይም ፍሮም ብላችሁ፣ አይም ፍሮም ለምሳሌ እኔ አይም ፍሮም ኢትዮጵያ ነው የምለው። በዚህ መንገድ መጻፍ ትችላላችሁ እናንተ ማለት ነው በኮሜንት ሴክሽን። ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ ስላገኘሁህ ወይም ስላገኘሁሽ ደስ ብሎኛል ነው የሚለው። እዚህ ላይ ጥያቄ ነው። አር ዩ ስቱደንት፣ አር ዩ ስቱደንት፣ ተማሪ ነህ። አር ዩ ቲቸር፣ አር ዩ ቲቸር አስተማሪ ወይም መምህር ነህ። አር ዩ ኤ ፋርመር አር ዩ ኤ ፋርመር ገበሬ ነህ። ላይክ እንደዚ ያለን መጠየቅ እንችላለን። መጠየቅ የምትፈልጉትን ነገር አር ዩ ብለን አር ዩ ብላችሁ ከዚህ ጋር ጥያቄ አር ዩ ብላችሁ መጠየቅ የምትፈልጉትን መጠየቅ ትችላላችሁ ማለት። ስለዚህ ለዛሬ ትምህርታችን እንደ ኢንትሮዳክሽን ያሳየኋቸው ይህንን ይመስላል። በቀጣይ በሌላ ቪዲዮ እስከመጣ መልካም ጊዜ መልካም ቆይታ።